የህዝብ ተወካዮች ምክር ቤት ባካሄደው ሃያ አምስተኛ መደበኛ ስብሰባ የመገናኛ ብዙሃን አዋጅን ለማሻሻል በቀረበው ረቂቅ አዋጅ ላይ ውይይት አካሄዷል። በምክር ቤቱ የዴሞክራሲ ጉዳዮች ቋሚ ኮሚቴ አዋጁን ለማሻሻል ያስፈለገበትን ምክንያቶች ለምክር ቤት አባላት አቅርቧል። ዋናው የቦርድ ተግባርና ኃላፊነት ላይ ያለው ችግር ነው። ቦርድ ስትራቴጂክ በሆኑ ጉዳዮች ላይ፣ በፖሊሲዎች ላይ በጣም ወሳኝ በሆኑ ጉዳዮች ላይ ነው እንዲሳተፍ ማድረግ የሚገባ፣ ነገር ግን በእለት ተዕለት ስራ ውስጥ እንዲገባ አዋጁ ፈቅዷል። ለምሳሌ ፈቃድ መስጠት፣ ማደስ፣ መሰረዝ፣ ማገድ ለቦርዱ ነው የተሰጠው። ቦርዱ ደግሞ በወር አንዴ ነው ቢበዛ የሚሰበሰቡ። ከዚህ መገናኛ ብዙሃን ባለስልጣን በዚህ ረገድ ቁሞ እጁን እንደዚህ አጣጥፎ የሚያይ ካልሆነ በስተቀር ምንም ሊያረግ አይችልም። ስለሆነም እጅህን አጣጥፈ የምትመለከትበት አይነት እንዲሆን የሚያደርግ ስለሆነ ይሄ ነገር መሻሻል አለበት። ሌላው የቀጥታ ስርጭትን በሚመለከት ነባሩ አዋጅ ቁጥጥር እንዳይደረግበት ጥያቄ እንዳይደረግበት ነው የደነግገው። ነገር ግን በቀጥታ ስርጭት የተፈጸሙት ነገሮች እጅግ በጣም ዘግናኝ ነው የነበሩት። ይህን ነገር መልክ ማሳዝ ይገባል። ቀጥታ ስርጭት በህግ መሰረት መሆን አለበት። ቀጥታ ስርጭት ስለሆነ ዜጎችን ከዜጎች የሚያጋጭ አንዱን ሃይማኖት አንዱ ሃይማኖት ጋር የሚያጋጭ አንዱን ብሔረሰብ አንዱ ብሔረሰብ ጋር የሚያጋጭ አድርጎ እንዲያቀርብ መፈቀድ የለበትም። በቀረበው ረቂቅ የመገናኛ ብዙሃን ማሻሻያ አዋጅ ላይ ውይይት ያደረጉት አባላቱም ጥያቄዎችን አንስተው በቋሚ ኮሚቴው ምላሽና ማብራሪያ ተሰጥቶባቸዋል። አሰራራቸውን ከመፈተሽ አንጻር ከፍተኛ ኃላፊነት አለባቸው፣ የበኩላቸውን ኃላፊነትም መወጣት አለባቸው ባይ ነኝ። ስለዚህ ይሄ አዋጅ አሁንም እነሱ ላይ ጫና የሚያስከትል ሳይሆን እነሱ በአግባቡ ነጻነታቸውን እንዲያስተዳድሩ ጥሰቶች ካሉ በተለይ የፖለቲካ ማስፈጸሚያ ዓላማ የሚያውሉ አካላት ካሉ ያንን ራሳቸውን እንዲፈትሹ የሚያስችላቸውና ለሁሉም ለሁሉም በእኩል ሁኔታ ፌር በሆነ ሁኔታ በሰላማዊ አሰራርና ህግን ጠብቆ እንዲጓዙ ሊያደርግ የሚችል አዋጅ ነው ብዬ ነው። ሀገራችን ላይ ለውጥ መጧል ተብሎ የህግ ማሻሻያዎች ሲካሄዱ ተሻሽሎ ከነበረና በርካታ ዓለም አቀፍ ድጋፍም አግኝቶ የነበረ አዋጅ እንደሆነ አስታውሳለሁ። የመገናኛ ብዙሃን ባለቤቶች፣ ባለሙያዎች፣ ጋዜጠኞች፣ የሰብአዊ መብት ድርጅቶችም ጭምር ሰፊ ድጋፍ ሰጠውት ነበር። ከሞላ ጎደል በዓለም አቀፍ ደረጃ የተቀመጡ ስታንዳርዶችን የሚያሟላ አዋጅ ነው ተብሎ ነበርና አዲሱን አዋጅ አንደኛ የማውጣቱ አስፈላጊነት ብዙ አሳማኝ አይደለም፣ የቀረቡት አመክንዮች ከዚያ ይልቅ በመገናኛ ብዙሃን ባለሙያዎች ማህበርና በሰብአዊ መብት ተቋማት ዘንድ ሰፊ ስጋት ተነስቶበታል። አስራ ሁለት ሰላሳ ስምንት ሁለት ሺ አስራ ሶስት ላይ ተገኝተው የነበሩ በርካታ ድሎችና ማሻሻያዎች ሪቨርስ ተደርገዋል የሚል ስጋት መግለጫ ወጣው ተመልክቼ ነበር። አንድ ወቅት ሀሰተኛና የተዛቡ መረጃዎች ሊያስከትሉት ከሚችሉት ጉዳት ዜጎችን የመጠበቅ ትልቁ ኃላፊነት ደግሞ የመንግስት እንደመሆኑ መጠን ይህን የመቆጣጠርና ኃላፊነት እንዲወስዱ የማድረግ ስልጣን በዚህ ማሻሻያ ለመንግስት ሚና እንዲኖረው መደረጉ አግባብነት ያለው ነው ብዬ አስባለሁ። እና ማሻሻያው ተገቢነት ያለው ነው ብዬ ነው ሀሳብ የማቀርበው። ለሁላችንም ዋስትና የሚሆነው የህግ የበላይነት ሲኖርና ህግ ሲከበር ነው። ለሁላችንም ህግ መኖር፣ ያን ደግሞ ህግ ሲከበር ነው ለሁላችንም ዋስትና የሚሆነው እና በዚህ ረገድ መገናኛ ብዙሃን ለዲሞክራሲ ባህል ግንባታም ለሀገር ግንባታ ሚና ያላቸውን ያህል ደግሞ ባልተገባ መንገድ ደግሞ ሲሆን ደግሞ ትንሽ መግራትም መያዝም ያስፈልጋል። የሀሳብ በነጻነት የመግለጽ መብት የሌሎችን መብትና ጥቅም እንዳይጎዳ ማድረግ ይገባል ማለት ነው። አሁን ያለው የመገናኛ ብዙሃን ባለስልጣን በጣም በጣም የተዳከመና በሚዲያ አካላት አካባቢ ተገቢ ተጽዕኖ ማሳረፍ ማይችል እየሆነ ነው ያለው፣ እና ይህንን መቀየር ያስፈልጋል። ለሁላችንም ዋስትና የሚሆነው የተጠናከረ ተቋም ሲኖር ነው። የተዳከመ መንግስትና የተዳከመ ተቋም የመፍጠር ፕሮጀክት ለማንኛችንም አይጠቅም። ለማንኛችንም ዋስትና የሚሆነው ለማንኛችንም እንደውም ለዲሞክራሲ ስርዓት ማበብን በጣም አስተዋጽኦ ያደርጋል ከተባለ ጠንካራ ተቋማት መኖር አለባቸው።